ሰላም ጤና ይስጥልኝ፣ የዞላ ቲዩብ ተከታታዮች። ሰሞኑን እንግዲህ ለጆሮአችን ከባባድ ከባባድ ነገሮችን እየሰማን ነው ያለ ነው አርሄ ነገርስ፣ በጣም በዛ አልቻልንም፣ ወተን መናገር አለብን፣ እባካችሁ ከባባድ መረጃ አታድርሱን ብዬ እየተዘጋጀው እያለ ጭራሽ ከባዱና ለጆሮ የሚሰቀጥጠውን ሲጢጢጥ የሚለውን መረጃ መተው አደረሱኝ። ምንድ ነው እሱ እየተፈጠረ ያለው ጉዳይ? ሁሉንም ነገር አድማጮች እንደተለመደው የሰማሁትን ሳልጨምር ሳልቀንስ ወደ እናንተ ፍስስ ላደርገው በሰፊው ስቱዲዮአችን ተገኝተናል። ዝግጁ ለማንኛውም፣ እንኳን ደህና መጣችሁ። ትንሽ ጉንፋን ይዞኛል፣ ቢሆንም ግን ምንም ጉንፋን ቢይዘኝ ለእናንተ መረጃውን ለማድረስ ግን የፈለገው ጉንፋን አይደለም ፖሊስ። ጉንፋን አይደለም ፖሊስ እንኳን መቶ ቢይዘኝ ይሄን መረጃ ወደ እናንተ ከማድረስ የኢትዮጵያ ፖሊስ የሌላ ፖሊስ እንኳን ችግር የለበትም። በቃ ቶሎ ቶሎ አውራና ጨርስና እንልቀቅህ ምናምን ነው የሚለው የኢትዮጵያ ፖሊሱ አለ። ምን ነው የምታውራው መረጃ ልደብቅ ነው ይላል። ገና ከመያዙ እና ፖሊስ እንኳን ቢይዘኝ ይሄን መረጃ ወደ እናንተ ለማድረስ የሚገንትን የሚለኝ ነገር የለም እና የሚይዘኝ ነገር የለም አሁንም እንግዲህ መጥቻለሁ። ሰሞኑን በጣም ከባባድ ነገሮችን በነገራችን ላይ ብዙ አሳልፈናል። አቤት ቤት ቤት ቤት ቤት የተወሰኑትን እናንሳቸው። በእናታችሁ በእናታችሁ እናንሳቸው የተወሰኑትን እንደ ወደ ዋና ወደ ኢቢኤስ ጋዜጠኛ ወደ ቃል ኪዳን ግርማ ከሜዳችን በፊት እስቲ እናንሳቸው። የዳጊ የዳጊና የቤቢ ጉዳይ በእውነት በጣም በጣም ያነጋገረም በጣም ግራ ያጋባም እንዴት ይሆናል የተባለ ጭራሽ ተጨማሪ ደግሞ እዚህ ጋር ለመናገርም የሚከብድ ነገር ሰምተናል። በንብረት ክፍፍል መሃል ላይ ማለት ነው። ሰምታችሁታል እንደ የዘገነነ ለማድረስ ብዬ ነው። በሁለተኛ ደረጃ ደግሞ ልዩና ቅዱስ የልዩና የቅዱስም በጣም ብዙ ሰዎች ልባቸው የተሰበረበት ጋብቻ እንደዚህ ከሆነ በቃ አላገባም በቃ ይቅርብኝ ብለው በጣም ብዙ በጣም ብዙ በቃ እንዲህ ከሆነማ እንዴት ብለን እኛም እነሱ ብቻ ሳይሆን በጣም ብዙም ደግሞ ድራማ ነው የሚል ነበር ሀሳባችን የነበረው። እውነት አደለም። በቃ ድራማ ሰርተው ሊመጡ ነው። ዛሬ ይመጣሉ፣ ነገ ይመጣሉ፣ ከነገ ወዲያ ይመጣሉ ሲባል ጭራሽ የሌላ ሰው ፎቶ ጋር እየተሻሸሽ መውጣት ጀምራለች። ዘመድ ይሆናል፣ ግን እሱ ዘመድ ይሆናል አይታወቅም። ለማንኛውም ይኸው እነሱም ጠፍተዋል። በጣም ውድ የተባለለት ፍቅር፣ የሚገርም ፍቅር፣ የሚገርም የሚዲያ ፍቅር ነው። አንዳንድ ጊዜ ሚዲያ ጥሩም ያፋቅራል፣ ጥሩም አድርጎ ይለያያል። የሚገርም ነው። ይሄ ነው በእውነት። አሁን እነ አርቲስት ዘቢባ ግርማን ስናያት ሚዲያ ነው ያገናኛት። የሚገርም ፍቅር ውስጥ ነው ያለችው። በጣም የሚገርም ባል ነው የሰጣት በእውነት የሚገርም ባል፣ እውነት የልጆቹ አባት፣ የሚገርም የሚገርም አፍቃሪ በእውነት በጣም በሱ ኔ እኔ በጣም ደስተኛ ነኝ። እኔ እንደዚህ የሚንከባከብ ሰው በጣም ይመቸኛልና እሱ ጭሱ በጣም አድናቂ ነኝ። ይመች በእውነት ይመች። እሱን ነው ያልኩት። እሺ በሁለተኛ ደረጃ ደግሞ እንግዲህ እነ ልዩ የነ ቅዱስ ያው ሁላችንን የሚያናጋ ነው። ናታይ ናታይም እንደዚህ አግብቷል። ናታይ የእሱም ጋብቻ ብቻ በቅርብ ጊዜ አድርጓል። ድሮም ተንበርክኳል፣ አሁንም ድጋሚ ተንበርክኳል። በጣም የሱም አነጋጋሪ ነበረ። ያው አልፈነዋል፣ ይሁን ብለን ብቻ በይቅርታ ታልፏል። የሱም ያ ወልዷል ምናምን ምናምን ብዙ ነገር ተወርሷል። እሱም ችግር የለውም ግን በዛብን። እኛ አሁን ገባችሁ? የበዛብን ነው ለምንድን ነው ብዬ በቃ እንትን ልበል ስል፣ የገነት ንጋቱ ደግሞ ከ14 ዓመት በኋላ በፍጹም አንጋባም ከዚህ ሰው ጋር አንድ ቤት መኖር አልችልም ብላ ከተናገረችና ከጨረሰች በኋላ ልጆቹ ሁለተኛ እንዳትጠይቁ ብላ በሰይፉ ሾ ላይ ከዘጋችሁ በኋላ ከ14 ዓመት በኋላ የሚገርም ሰርፕራይዝ ሳይችን ይሄ በጣም ይሄ ሰርፕራይዝ ነው እውነት በጣም ደስ ይላል የነሱ ምንም ጥርጥር የሌለው ነው በጣም ደስ ይላል በእውነት ሺህ ዓመት ያኑራችሁ በፍቅር ያኑራችሁ በሆነ በሶስተኛ ደረጃ ደግሞ አብዮት ካሳነሽ እና ንግስቲ የነሱም ሆዷን ቃርጋ ይዛ መታለች በጣም የተደሰተችው በጣም ነው ያለቀሰችው የነሱ በጣም ደስ ይላል እና በዛብን ብቻ እኛ የስራ ጫና ሆኑብን የስራ ጫና በዛብን እና እባካችሁ የስራ ጫና እየበዛብን ስለሆነ ቀንሱልን ምናምን ብዬ ማመልከቻ ልጽፍ እየተዘጋጀው እያለ ለጆሮ የሚሰቀጥጥ የተወዳጇን የኢቤስ በቀድሞ ምዕራፍ በሚል ዝግጅት ምዕራፍን የምታዘጋጅልን ተወዳጇ አርቲስት ቃል ኪዳን ግርማ ስትሄድ ራሱ ከዛ ቦታ በጣም ነው የተናደድኩትና የሷ በነገራችን ላይ የቃል ኪዳን ግርማ በብዙ ቦታ ነው የሰራችው እ አሁን ብዙዎቹ የሚያውቁት ኢቤስ ላይ ብቻ መስራቷን ነው እንጂ ከጄቲቪ ጋር ሰርታለች፣ ናሆ ቲቪ ላይ ሰርታለች፣ ዋልታ ላይ ሰርታለች መጨረሻ ነው ኢቢኤስ ላይ የመጨረሻዋ ነው ኢቢኤስ ላይ እንጂ ሶስት አራት ቦታ የሰራች ነች። በጣም በጣም ብቃትም አላት በጣም ተወዳጅነትም ያተረፈች ነች። ኢቢኤስ በነገራችን ላይ ቃል ኪዳን ከወጣች በኋላ እና መቅዲ ከወጡ በኋላ ኢቢኤስ ጉዳይ ያው እየሞተለት ነው ያለው። እኔ እንጃ እንደ ድሮው አሁን ተመልካች ያለ አይመስለኝም። የሆነ መነመነ ይሆናል አይደል? የሆነ ፍቅረ እየቀነሰ ነው ያለው ውስጥ ላይ ያሉ እንደዚህ በስም ታዋቂ የሆኑ ሰዎች ናቸው እንጂ በብቃት ታዋቂ የሆኑ ሰዎች እየወጡ ነው ያሉት። ለምሳሌ ቃል ኪዳን በጣም ብቃት ያላት ነበረች፣ በስም ብቻ ሳይሆን ብቃት ያላት በስራዋ መቅድም በጣም ብቃት ያላት ነበረች እና አሁን ግን ኔንጃ ብቻ ግን፣ ጥሩ አይደለም ያለበት ሁኔታ። ጥሩ ሰዎችን ያመጣሉ ብዬ ተስፋ እናደርጋለን። ዛሬ ግን ስለ ኢቢኤስ ጥሩነትና እንትንነት ሳይሆን ስለ ተወዳጇ ስለ አርቲስት ስለ ቃል ኪዳን ግርማ ነው የምንነጋገረው። የመጀመሪያውን አበባ ኢቤስ ላይ መጥቶ ከባለቤትሽ የተላከ ነው ብለው ሲያበስሯት፣ ነፍሱን ይማረውና አስፋው መሸሻም ነበረ በጣም ምርጥ የሆነ ሰው። ሲያበስሯት ከባለቤት ሲባል ኖ ባለቤቴ አይደለም፣ እንዴት ያላገባሁትን ሰው ባለቤቴ ነው ትላላችሁ? ስለዚህ ከእጩኛ በሚል ይስተካከልንኝ ብላ በጨዋ መልክ አስተላልፋ፣ ከእጩኛ ተብሎ ተስተካክሎላታል። ከዛም መጥቶ እንግዲህ አስገራሚ ሽምግልና ልኮ ድምቅ ያለ በእውነት በጣም ደስ የሚል ሽምግልና ልኮ ሰርግ አድርጎ አሜሪካ ከነ ልጇ፣ በነገራችን ላይ አንድ ወንድ ልጅ አላት፣ ደስ የሚል ፈጣሪ ያሳድግላት። ከነ ልጇ ስብስብ አድርጎ። ብዙ ጊዜ መላጣ ሰዎች እኔ መላጣ ነኝ፣ እስከዛሬ ራስታ ነበርኩ፣ ዛሬ ግን መላጣ ነኝ። በሱ ምክንያት እኔ መላጣ ነኝ። ባለፈው ራስታ ነው ብዬ ነበርኩ። ከዛ ደግሞ እንዴት በሳምንት መላጣ ነኝ ማለት አይከብድም። ችግር የለውም። በቃ መላጣ መላጣ ነኝ ካልኩ አልኩ ነው። እና መላጣውን ብርካክ ብሎ ታገቢኛልሽ ወይ ቃልዬ ብሏት መቶ አዎ አንተን ያለገባው ጌታ ሆይ ማናገባለው እሽክም ነው እንጂ ብሎ አግብቶ በጣም ድምቅ ያለ በጣም ደስ የሚል ሰርግ ወደ አሜሪካ ይዟት ሄዷል ከነ ልጇ። እንግዲህ አሜሪካ ገብታለች። በጣም ደስ የሚል ነገር ነው። ይሄው ሁሉ አሜሪካ ላይም እንደደረሰች እንግዲህ ኢትዮጵያ ነው እንጂ አሜሪካስ መቻ ገባዎች ብሎ አሜሪካ ላይም በሚገርምና በአስገራሚ ሁኔታ በርከክ ብሎ አሜሪካ ላይም ታገቢኛለች ወይ ብሎ ያው በአሜሪካ ሕግም ሰዎች በተገኙበትም ደስ የሚል ሁለተኛ ፕሮግራም አድርገው ሞቅ ደመቅ ሸብረቅ ያለ ነበርና ግን በጣም ብዙ ሰዎች ምን ነው እዩኛልሽ፣ አሜሪካ መሄድ ብርቅሽ ነው ወይ ያልተባለችው ነገር የለም። በተለይ በመዝሙሩ በጣም ብዙ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ይመስላቸዋል ይመስለኛል እና እሷ ደግሞ የጴንጤ ነች ወይ ደግሞ የፕሮቴስታንት እምነት ተከታይ ነች። በዛ ላይ መዝሙር ምናምን ስትለቅ በጣም ብዙ ስድቦች ድሮ አንቺ ምናምን የሚል መጥቶ አይ እኔኮ የፕሮቴስታንት እምነት ተከታይ ነኝ ብላ አሳውቃለች እ በጣም ብዙ ጊዜ እንደዚህ ያሉ ነገሮች ደርሰውባት ነበር። አሜሪካንም ስትሄድ ብዙ ወቀ ሰዎች ደርሰውባት ነበር፣ እዩኙይ ማለት ምናምን የሚል አሁን ደግሞ በስተመጨረሻ ከትዳሯ ተፋታለች የሚል ወሬዎች መጥተዋል። ወሬውን ግን እንዴት ነው ይሄ ነገር ብለን ትክክል ነው ወይ ብለን ከስር ከመሰረቱ ማጣራት የዞላት ነው። ዝም ብሎ ከመሬት ብድግ አድርጎ ሰዎች አሜሪካ ለመሄድ ብላን ያገባቸው እንደዚህ ነው እንደዚህ ነው ስላሉ ዝም ብሎ አይወራም። ከጥንት ከስሩ አጣርቶ መርምሮ እውነት ነው ሐሰት ነው ብሎ መርምሮ ነውና ውስጥ ድረስ ሄጄ ተመራመሬ የደረስኩበት መረጃ አለ። ይሄ መረጃ ምንድን ነው? የቲክቶከሮች ወሬ ነው። ቲክቶከር ቤታ የምትባል እህታችን ቲክቶከር አለች። እሷነች እንግዲ እንግዲህ ይህን ወሬ የተቀበለችው። ለምን ምን አረገቻት? ቤታ ከሊያሾ የሚባሉ ምናምን አሉ እና የጉሩብ ጠሎች አሉ፣ ብቻ የሚመላለሱት። እኔ ቲክቶክ ላይ ብዙም አይደለሁም ዩቲዩብ ላይ ነኝ በብዛት እንትን የምለው እና መረጃው እንደደረሰኝ ግን ቲክቶክ ላይ ይጣላሉ። ቤታ ሊያሾ ምናምን። ከዛ ቃል ኪዳን ሊያሾን ታገኛታለች ይመስለኛል። አንድ ላይ አንድ የሆነ ጌስት ላይ ብቻ ይገናኙና ያወራሉ። በዛ ምክንያት እቺ ቤታ የምትባለዋ እንዴት ጠላቶች ቤት እሷ እንዴት አባቷ ትሄዳለች ብላ በዛ ምክንያት ያው ሙልጫ አርጋ ትሰድባታለች፣ ስሟን ታጠፋለች። ጭራሽ ግን ነገሩ ከሮ ከሮ በመጨረሻም ብጥብጡ በጣም ከባድ ሆኖ የቤታ አድራሻ በማህበራዊ ገጽ ላይ ተበትኖ ትገደል መግደል አለብን የሆነ የቤቷ አድራሻ ከሚል ድረስ ደርሰዋልና፣ እባካችሁ ስትጣሉም በልክ አድርጉት፣ ስትፋቀሩም በልክ አድርጉት። አንድ ሰው ግን አንድ ሰው ጋር አሁን አንድ ሰውን በጣም የሚጠላኝ ሰዋልና እኔ ጋ የመጣ ሰው በሙሉ እንዴት ያንተ ጠላትና የዛን ሰው ስም ለማጥፋት ትፍጨረጨራችሁ ትፍጨረጨራላችሁ አላቅም። አሁን ባለችበት ሁኔታ ግን ቃል ቃል በጣም ትምህርት እየተማረች እንደሆነ ለረጅም ጊዜ ቤት እንደነበረች አሁን ግን ትምህርት የሕክምና ትምህርት እየተማረች እንደሆነ በቅርብ ጊዜ ደግሞ እንግዲህ ከተወሰኑ ጊዜያት በኋላ ተመርቃ በሕክምና አገልግሎት ዶክተር ጋዜጠኛ የሚለውን ስም ይዛ ሌላ እንግዲህ ዶክተር ቃልኪዳን የሚል ማድረግ ለመያዝ ተፍ ተፍ እያለች እንደሆነ ሰምተናል እንጂ ከባለቤቷ ጋር በሚገርም ፍቅር ውስጥ እንዳሉ ወሬዎች ወይ ደግሞ መረጃዎች ደርሰውናል። በማህበራዊ ሚዲያም በቲክቶኩም ምናምን የሚወራው ወሬ በፍጹም ሐሰት ነው ለማለት እወዳለሁ። ስለተከታተላችሁኝ ስለሁሉም ነገር በጣም አመሰግናለሁ። አብሬ የቆየች የቃል ኪዳን አድናቂ ዞላ ቲዩብ ነኝ። ያያ ዞላ እያያ ዞላ